ልዩ የፋሲካ በዓል ዝግጅታችንን አውደ አመትን ከኛ ጋር እያሳለፋችሁ ስለሆነ ደስ ይለናል፣ ተመልካቾቻችን ፋሲካን ትንሣኤ እንዲህ ተሰብስበን አብረን እያደመቅን ነው። የፍስሀ ሰላም ነው አይደለ ቃሉ ራሱ ሲባል፣ ትንሳኤ ሆነ ፍስሀው ሰላም ነው እንደዚህ በፍቅር የተሰበሰብንበት ትንሣኤ ሆኗል። ከዛ ደግሞ ዓለም ሁሉ የሚያከብረው መሆኑ ልዩ አድርጎታል ትንሳኤ። ስለ እሱ እንመለሳለን። ዛሬ በጣም አስደናቂ በሆነ መንገድ መላው ዓለም አብሮ እያከበረ ስለሆነ ኢትዮጵያውያን ግን ሰማኒያ ስምንት አርባ አንድ ላይ እንኳን አደረሳችሁ የሚለውን መልእክት ለኢትዮጵያ አማኞች እንኳን አደረሳችሁ የሚለውን ሀረግ ወይም አረፍተ ነገር እንደየአገባቡ በየራሳችሁ ቋንቋ እስኪ ላኩልን። ሰማኒያ ስምንት አርባ አንድ ላይ በኢትዮጵያ ቋንቋዎች ማለት ነው በሌሎች ቋንቋዎች ከአማርኛ ባሻገር ባሉት እንደዛ ካደረጋችሁ መልሰን እኛ ለእናንተ እናቀርባለን አሁን ቀደም ሲል ቆንጆ ሀሳብ ነው ያነሳሽው። መላው ዓለም አብሮ ነው ዛሬ እያከበረ ያለው። በጣም ይገርም ነው። የፋሲካ በዓል በተለያዩ ወቅቶች ነው የሚከበረው። የአንድ ሳምንት ጋፕ በየካላንደሩ ይኖር ነበረ። ከዚህ ቀደም ከዛሬ ስምንት ዓመት በፊት ነው ሁሉም ዓለም በአንድ ላይ ያከበረው። አሁን ግን ከስምንት ዓመት በኋላ መላው የክርስትና እምነት ተከታዮች የትንሳኤ ፋሲካን በዓል በጋራ እያከበሩ ነው ያለው። ስለዚህ የትንሳኤ በዓል በኢትዮጵያ ላሉ ብቻ ሳይሆን በአለም ዙሪያ ላሉ ሁሉ መልካም የትንሳኤ በዓል እንዲሆንላቸው እየተመኘን አብረናቸው ነው የምናከብረው ማለት ነው። የደስታ የፊሽታ በዓል ነው ና በዚህ አጋጣሚ በጣም ይገርማል። አንዳንዴ በነገራችን ላይ በመርሃ ግብር ነው የምንለው መስለ ቋንቋ እንጂ በካሌንደር ሽግ ሽግ አይደለም እንደዚህ የሚሆነው። ልክ አሁን በጳጉሜ ከአራት አመት አንድ ጊዜ አንድ ቀን እንደሚጨምረው ልክ እንደዛ ሁሉ በ እዚህ መንገድ የመጣ ወይም ደግሞ በተመሳሳይ ቀን የተከበረበትን ነገር እየተመለከትን ነው። ና እንደዚህ ሆናል። አሁን ከዚህ በፊት የክርስቲያኑና የሙስሊሙ ቀን አንድ ቀን ገጠመ ይባላል አይደለ? ልክ እንደዛ ሁሉ ደግሞ ዓለም በሙሉ የዓለም አብያተ ክርስቲያናት በሙሉ በተመሳሳይ ቀን የሚያከብሩበት እድል ነው። ና ይህን ደስታ በጋራ ዓለም ሲጋራው ደግሞ የተለየ ትርጉምና የተለየ ደስታ ነው ያለው። በተለምዶ የኦሪንታሉ አብያተ ክርስቲያናት የምስራቁ ምንለው ማለት ነው በተቀራራቢ ቀናት ያከብር ነበረ የምዕራቡ ደግሞ አንድ ሳምንት የመቅደም ምናምን አዝማሚያ ነበረው። አንተ እንዳልከው በሁለት ካሌንደር ነው ዓለም የሚቆጥረው የፋሲካን ስሌት የሚያሰላው። እኛ የራሳችን ዘመን አቆጣጠር ያለን ኢትዮጵያውያንን ጨምሮ አብዛኛው የምስራቁ የጁሌስ የጁሊያን ካሌንደርን ይጠቀማል። ከክርስቶስ ልስ በፊት የነበረ ካሌንደር ነው። በጁሌስ ቄሳር በኩል የተዘጋጀ ካሌንደር ነው። የሮማ ካቶሊክ የምዕራቡ ደግሞ የሚቆጥረው በጳጳስ ግሪጎሪ በተሰኘው ጳጳስ እንዲሁም የጁልየስ ቄሳርን አቆጣጠር ሼፕ ለማድረግ የሞከረ አቆጣጠር ተብሎ የሚታሰብበት ነው። የምዕራቡ ዓለም በዚህ ነው የሚቆጥረው። ሁለቱ የተለያየ ካሊንደር ነው እንግዲህ፣ ዛሬ አንድ ላይ የገጠመው እንዳልከው ሳይሸጋሸግ ማለት ነው። ስለዚህ ለመላው በዓለም ላይ ለሚገኘው የክርስትና እምነት ተከታዮች በሙሉ ይሄ ራሱ በጣም ሰርፕራይዝ ነው። በዚህ አጋጣሚ ታዲያ በተለይ ደግሞ ከኢትዮጵያ ወጥተው በሌላ ሀገራት የሚኖሩ ወገኖቻችን የትንሣኤን በዓል ልክ እንደዚህ ሳይገጣጠም ሲቀር የሚያከብሩት ሌላ ጊዜ ነው፣ አመቻችተው ነው። አሁን ትናንትናም ሁሉም ቤተ ክርስቲያን ማደር ያለበት አድሯል። ትንሳኤውን እኩል አክብሯል። ሁሉም ከስራ ቀርቶ ዛሬ ሁሉም ዝግ ስለሆነ ማለት ነው። አለም ዘግቷል። ዛሬ ስራ የለም። ስለዚህ ትንሳኤን የጌታ ኢየሱስ ክርስቶስን ትንሳኤ ሁሉም ክርስቲያኖች በዓለም ያሉ እኩል እያከበሩ ነው። ይህንን ታላቅ በዓል እኩል እያከበርን ስለሆነ ደግሞ በጣም ደስ ብሎናል። እንኳን አደረሳችሁ፣ መልካም በዓል ይሆንላችሁ። የፍቅር በዓል ነው፣ የመነሳት በዓል ነው፣ ትልቅ ትርጉም ያለው ነው። ሁሉም ክርስቲያኖች በፍቅር ካለልዩነት በአንድነት የሚያምኑት ትልቅ በዓል ነው እና በድጋሚ እንኳን አደረሳችሁ ለማለት እንፈልጋለን። ትንሳኤን እስኪ ደግሞ በእኛ እይታ እንየው ራሱ አርባ ቀን ጾሞ እዚህ ቀን ላይ መድረስ አንድ ትልቅ ነገር ነው። ከዛ ደግሞ አርባ ቀን ብዙ ጊዜ በተለይ ለክርስትና አማኞች ብዙ የተጾመ ነው አደል? በሙሴም በአዳምም ከዛም በክርስቶስም። ከዛ ሁለት ቀን ቀደም ብሎ ሁለት ሳምንት ቀደም ብሎ ያሉት ጾሞች ለጾሙ ዝግጅት የሚመስሉ ናቸው ናቸው፣ ሀምሳ አምስት እስኪሆኑ። ከዛ ይሄ ካለፈ በኋላ ከስቅለቱም ከቅዳሜም በኋላ እነዚህ ቀኖች ካለፉ በኋላ ትንሳኤ ላይ መድረስ ራሱ ትልቅ ነገር ነው። ከዚያ የቀኑ ጊዜው ራሱ አይገርማችሁም? ክርስቶስ የመጣበት በሌሊት ነው፣ ሲነሳም በሌሊት ነው የሄደው። ከዛ ደግሞ ለእርገት ሲሄድ ግን ረፈድ አድርጎ አይነት ነገር ነው የሄደው ና አባብሎን ይመስላል ና እንዳንፈራ አረጋግጥ። እንዲሁም እኔ ያስታወስኝ አንድ ጥያቄ ነበረኝ በኋላ ጠይቃችኋለሁ እያል ከቤቴ ስመጣ ያሰብኩት ጥያቄ ነው። ክርስቶስ የተሰቀለው አርብ ነው አይደል? ስድስት ሰዓት ላይ ህይወቱን አሳልፎ ሰጠ። ከዛ መቼ የተነሳ እሁድ ሌሊት ላይ ግን፣ በተለምዶ ምን ንላለን? ከስንተኛው ቀን በኋላ ነው የተነሳው? ሶስት ቀን ታዲያም፣ ሶስት ቀን መች ሞላ? እንዴት ነው የሚሆነው? ሰባ ሁለት ሰዓት አይሆነም። ሶስት ቀን ማለት ሰባ ሁለት ሰዓት ማለት የሚሆነው አርብ ስድስት ሰዓትም ህይወቱን የሰጠው ቅዳሜ ለእሁድ አጥቢያ ግን ደግሞ ተነሳ። በመሀል ያለው ጋፕ ሶስት ቀን አይሞላም ግን ደግሞ ሶስት ቀን ተደርጎ የተቆጠረበት ራሱን የቻለ ሚገርም ካልኩሌሽን አለው ቤተክርስቲያን የምታስተምረው። እሱን ተመልካቾች ይነጋገሩበት። እኛ ወደ በኋላ ናዋዋልው ሀብቴ የዳ ደብዳቤ የተቀደደበት ለሰው ልጅ የህይወት መስዋዕትነት የተከፈለበት ጥላቻ ግድግዳው የተሰበረበት ነው። እና ትንሳኤ፣ ያው ትንሳኤ ስታነሳ በብዙ መንገድ ትተረጉመዋል። እንዲሁ ዝም ብለ እንኳ ወደ አለማዊ መንገድ አምጥተ ስታዩ የሰው ልጅ ህይወቱን አሳልፎ ከመስጠት በላይ ምን ነገር አለ? ከዚህ በላይ ሰውን ስትወድ የመጨረሻ ልታደርግ የምትችል ነፍስን አሳልፈ ነው አይደል ምትሰጥለት። ከዚህ በላይ ምን አለ? በጣም የሚገርም ና እንዲ ከሃይማኖታዊ ነገር ወጣ ብለ ስታየው ራሱ በጣም አስደናቂ የሆነ ዛሬም ነገም ስታስበው እንደ አዲስ የሚያመራምር ነው የክርስቶስ ነገር። ክርስትናን የማይቀበሉ እንኳን ቢሆን ክርስቶስን እንደ መሲህ ብቻ፣ እንደ ፈላስፋ ብቻ የስነምግባር ምግባርን ደንብ እንዳረቀቀ በዓለም ላይ አዲስ የሆነ የህይወትን አተያይ ይዞ እንደመጣ ሰው ብቻ እንኳን የሚያስቡት የዓለማችን ክፍሎች ስለ እሱ ለማውራት በጣም በጣም አስደናቂ ነው። የፍርድ ሂደቱን ብናይ ሌላ ተአምር ነው። በመስቀል ላይ የሰራው ነርቡ ስኪ በጠስ ድረስ የተወጋበት መንገድ በጣም በብዙ መንገድ መተንተን ይችላል። ከሃይማኖት ባሻገር እንደ ማህበረሰብ ስናይ የክርስቶስ ትምህርት ሁሉም በሰላም ይኖር ዘንድ የሚያስችል ትምህርት ነው እና እንዳልከው አማኞች በሞቱ ምክንያት ትንሳኤ ለእኛም ሰጠን። እሱ የሞተበት ሞት የኛ ነበረ። አሁን ደግሞ እኛ የምንኖረው ህይወት እሱ ከሞት ሲነሳ የሰጠን ነው ብለን ከምናምነው ባሻገር ክርስቶስ በጣም በብዙ መንገድ የሚተነተን ነው። ትንሳኤንም ስናስብ እንግዲህ የምናስባቸው በርካታ ነገሮች አሉ። ከጾሙ መጀመሪያ ጊዜ ጀምሮ እንግዲህ ኢየሱስ ክርስቶስ የጾመው ጾም ነው ብሎን ነው እኛም አምነን የምንጾመው ና ከዛ ጀምሮ ክርስቶስ ሊያሰምረን የፈለገው ነገር በእለት ተእለት ህይወታችንም መሆን ያሉባቸው ነገሮች እንደሆኑ እንግዲህ ጌታ ሆኖ ሳለ አምላክ ሆኖ ሳለ ዝቅ ብሎ የደቀ መዛሙርቱ እግር ማጠቡ፣ በነገራችን ላይ የሚገርመኝ ታሪክ የደቀ መዛሙርቱን እግር ሲያጥብ ራሱ መጀመሪያ ያስቀደመው ይሁዳ ነው፣ ያስቆረጡሱ ይሁዳን ነው። እንደሚክደው እያወቀ ከሰዓታት በኋላ አሳልፎ ሊሰጠው እንደሆነ እያወቀ መጀመሪያ ዝቅ ብሎ ያጥበው እሱን ነውና፣ ክርስቶስ ብዙ የምንማርበት ህይወታችንንም እንደው በዛ መልኩ የምናስተካክልበት ይመስለኛል። የትንሳኤ ወቅት ሲጀመር የአብይ ጾም ተብሎ ሲጀመር ጀምሮ ያለው በየእለት ተዕለት ህይወታችን ያሉብንን ክፉ ባህርያት የምንተውበት ከክርስቶስ ብዙ ነገር ታዛዥነትን፣ ታናሽ ኑ ታላቅ መሆን የሚቻልበትን በርካታ ነገሮች የምንማርበት ይመስለኛል። በዛ መልኩ ነው ማየው። ትክክል ነው። እንግዲህ ትንሳኤ ትርጓሜው በጣም ብዙ ነው። የስንዴ ቅንጣት እንዲበቅልና ብዙ ዘር እንዲኖራት መውደቅ አለባት፣ ወደ አፈር መቀላቀል አለባት። ከዛ ስንዴዋ ስትበቅል በጣም ብዙ ትሆናለች፣ የሚል ተምሳሌት አለ አይደል? አስተምሮቱ ላይ ያ ነው እንግዲህ ኢየሱስ ክርስቶስ በሞቱ በትንሳኤው በጣም ብዙዎችን ይዞ ተነሳ። እሱ ቢሞትም እንደገና ሲነሳ ደግሞ አብሮ በጣም በእሱ የሚያምኑትን በሙሉ ለጽድቅ ይዞ ተነሳ ነውና። የሞት ድል መነሳት በተለይ በትንሳኤ ውስጥ ጎልቶ የሚነሳ ነገር ነው እና አሁንም ድረስ ይገርመኛል ስለ ሞት ሲነሳ እንደነግጣለን። ሞትን ስናስብ ብዙ ሰዎች ስለ ሞት ብዙ ነገር ብለዋል እና የሞትን ፍርሃት ግን ድል የምንነሳው ወይም ልባችን የሚረጋጋው በትንሳኤ እንደሆነ ነው እና በተለይ ለሚያምን ትንሳኤውን ማመን ከሞት ሀሳብ ነጻ ለመውጣት ወይም ከሞት ፍርሃት ደግሞ የፍቅርም ተቃራኒ እኮ ፍርሃት ነው። በፍቅር ስንኖር ደግሞ ሞትንም ፍርሃትንም ድል የምንነሳበት ይሆናል። ትንሳኤ በጣም የሚገርም ነገር፣ ከመሞቱ አንድ ሁለት ቀን አስቀድሞ ሐዋርያት ምን ብሏቸው ነበረ? የሰው ልጅ በመጽሐፍ እንደተጻፈው አሳልፈው ይሰጡታል፣ በዛም ሕይወቱን ይሰጣል፣ ግን በሶስተኛው ቀን ከሙታን ይነሳል ብሏቸው ነበረ። መጨረሻ ላይ በመስቀል ላይ ራሱን ሲሰጥ አንዳንድ ተከታዮቹ ሳይቀር በቃ የጠበቅ ነው። ለዚህ ነበር እንደ ምናምን ብለው ከኢየሩሳሌም ከተማ የመውጣት አዝማሚያ አንዳንዱ ወደ አሳ እርባታው ወደ አጥማጅነቱ ምናምን የመመለስ አዝማሚያ ነበር ታሪክም መጽሐፍ ቅዱስም እንደሚያስተምረን። በኋላ ግን እንደተናገረው አደረገም እና ምን ይገርመኛል፣ እሞት አለው ከሞትኩ በኋላ ደግሞ ከሶስት ቀን በኋላ እንገናኝ ብሎ ቀጠሮ የሰጠው እሱ ብቻ ነው እና እንዴት ያለ ቀጠሮ ነው? በጣም አስደናቂ ነው ለማመን ራሱ። አዎ የሞት ሞት እንግዲህ ድል የተነሳበት ነው። የሰው ልጅ ሞት በሰው ልጅ ምክንያት መጣ። መጀመሪያም በአዳም እና በህዋን ምክንያት መጣ። አትብሎ ብሎ የተባለውን ፍሬ የጸበለሷን በመብላታቸው ምክንያት ከዛም በኋላ እንግዲህ ከሰው ልጅ ተወልዶ ነው አይደለ? ከልጅ ልጅ ተወልዶ ነው አይደለ? ያዳንን ወይም ደግሞ ያንን የሞት እዳችንን የሞት ደብዳቤያችንን የቀደደልና እኔ በጣም የሚገርመኝ ነገር አሁን እንደ ሰው አይደለም ፈጣሪ ይባላል አይደል? አሁን አንዳንድ ሰዎች ልበደ ና በጣም ጨካኝ አንዴ ከተናገሩ አንዴ ከወሰኑ የማይመለሱ አሉና ልክ ያንን ውሳኔ እንኳ አሳልፉ ያ ነገር ከተፈጸመ በኋላ እንኳ ምን ያህል በልጆቹ ምን ያህል በህዝቡ ላይ እንደማይጨክን አምስት ሺህ አምስት መቶ ዘመን ጠብቆ እንግዲህ ድጋሜ ተወልዶ ራሱን መስቀል ላይ ቤዛ ሆኖ እንግዲህ ድጋሚ ህይወት የሰጠበትን አጋጣሚ ስንመለከተው በጣም አስገራሚና አስደናቂ ለምርምር የሚጋብዝ ነው እ በጥቅሉ እንኳ ከሃይማኖት ወጣ ብለን ስናየው ሶሻል ጀስቲስ እንታያላችሁ ይህ ባለጸጎች ባለሀብትነን ብለው የሚያስቡ ሰዎች በስልጣናቸው የሚመኩ ሰዎች ታናናሾችን እንዳይበዘብዙና እንዳይጨፈልቁ ለነሱ መሟገት ለታናሹ መሟገት፣ ታላቅነት፣ ባለሀብትነት ጊዜያዊ እንደሆነ አላፊ እንደሆነ በደንብ አድርጎ የሞገተበት ያስተማረበት መንገድ ከመጀመሪያ ውስጥ ከመጨረሻው ከእነማን ጋር እንዳሳለፈ ከተወለደበት ከወልደቱ ጀምሮ ለእነማን ወንጀል ሲሰብክ እንደነበረ ስትመለከቱት ማህበራዊ ፍትህ ነው። ማህበራዊ ፍትህ ነው። እውነት ነው እንግዲህ ትንሳኤው ብዙ ነው። ብዙ ማለት እንደዚህ በዚህ ሰአት ብቻ ተወርቶ የሚያልቅ አይደለም። የትንሳኤው ትርጉም በጣም ብዙ ነው። ግን ከሁሉም የሚያስገርመኝ እኔ መጽሐፍ ቅዱስ ሳነብ ደቀ መዛሙርቶቹ ኢየሱስ ክርስቶስ ከሞተ በኋላ ፈርተው ተቀምጠው ነበር አይደለ? ከዛ ግን በመካከላቸው ከተገኘ በኋላ እንደ ገና ተቀጣጥለው ወደ አለም ወጡ ይላል እና ትንሳኤው ለሌሎች ምን ያህል ሞራል እንደሆነ ለሌሎች ህይወት እንደሆነ ለሌሎች አልፎ መውጣት፣ እንደገና መነሳት፣ ፍርሃትን ገፎ መነሳት በጣም ብዙ ትርጉም ነው ያለው እና እንኳን አደረሳችሁ ለዚህ ትልቅ በዓል። ቀደም ሲል በመግቢያችን ላይ የተናገርነው ነገር ነበረ። ዛሬ ታላቁ የትንሳኤ በዓል ነው። መላው የክርስትና ሃይማኖት ተከታዮች በመላው ዓለም እኩል እያከበርን ያለ ነው። እኛ ኢትዮጵያውያኖች ደግሞ የተለያየ ቋንቋ ያለን ህዝቦች ነን። ስለዚህ እኛ እዚህ የተገኘ ነው በአማርኛ እንኳን አደረሳችሁ እያልን ነው። እናንተ ግን በምትናገሯቸው ቋንቋዎች ለሌሎች እንኳን አደረሳችሁ እንድትሉ እድል ሰጥተን ነበረ። በ8841 ላይ ሁለት መልእክት መጥቷል። አንድ መልእክት ሁትከ ይሄኛው በአገውኛ አንካዋ ታምት ሆ። አንከዋ ታምት ግን ማን የላከው ነው? ስም አለው፣ ስም የለው? ቆይ፣ ቆይ ለምንድን አንተ ያላነበብኩት ስለ ከበደህ ነው የሰጣኸው? በነገራችን ላይ የላንቃ ድምጽ ይበዛዋል። ሚስ አስቸጋሪ ነው አርቲኩሌት ለማድረግ። አንካዋ ታምት ጽስ ሀቢ። ለመቀለል ፈልገህ ይመስላል። እንግዲህ በዚህ ከቀጠልን ከድምፅ ጋር አንድ ላይ ላኩልን ማለት ነው። ጀምር። አንኳ ታምጥ ሆስ ስለዚህ ሀብቴ ደግሞ ትክክለኛ ሀብቴ ትክክለኛው ፕሮናንስ አደርጓለሁ ብዬ አስባለሁ። ለምን እዛ አካባቢ ስለሆነ ያደኩት። እንኳ ታምጽን ነዋስ ይመስለኛል። ወይም ደግሞ ሲጻፍ ስፔል ሲደረግ በእንትን ፊደላት በትክክል ካልመጡ በቀር እንደዛ ነው። ለማንኛውም እንኳን አደረሳችሁ የሚል መልእክት ነው። ስለዚህ እንደዚህ እናደርግ አይደል ማለት ሲላክልን ከየት እንደሆነ በምን ቋንቋ እንደሆነ ማን እንደላከው ስማችሁን፣ ቋንቋውን አሁን ይሄንን አገውኛ ይመስለናል ነው ያል ነው አይደለ? ስለዚህ ቋንቋውን በትክክል የትኛው አካባቢ ቋንቋ አገኛ ነው። በኦሮሚኛም የተላከልን አለ። ግን ስማችሁን እየጨመራችሁ አካባቢውን እየተናገራችሁ እየጻፋችሁ ማለት ነው። በ88 41 ላይ የረሳ ነው ነገር ሽልማት አለ ሽልማት አለ። እንኳን አደረሳችሁ ብሎ መልእክቱን ላደረሰ ከቤተሰቡ ከሆነው ቴሌቪዥን ጣቢያችን እንግዲህ ወደ እነሱ ምን እናደርሰው ደግሞ ሽልማት ይኖረናል። ስለዚህ 88 41 ላይ ባላችሁበት አካባቢ በምትጠቀሙት ቋንቋ የእንኳን ያደረሳችሁ መልእክቶቻችሁን እያስተላለፋችሁን እያ ደግሞ እየሸለምናችሁ በየቤታችሁ በቴሌቪዥን መስኮቶቻችሁ ዘልቀን አብረናችሁ የትንሳኤን በዓል የምናከብር ነው የሚሆነው። አብሮነታችሁ ደግሞ እንዳይለየን ግብዣችን ነው። በድጋሚ አብራችሁን ቆዩ። በያላችሁበት መልካም የትንሳኤ በዓል ይሆንላችሁ። መልእክት እያደረሳችሁ ደግሞ የእኛን ፕሮግራሞች እያያችሁ አንዳንድ አነጋጋሪ ርዕሰ ጉዳይ ልናነሳ እንችላለን። በዛ እየው ተያያችሁ አብራችሁን ቆዩ። በአክብሮት ጋብዘናል። ወደ ቀጣዩ መርሃ ግብር ነው የምናልፈው። ዜማ ጋብዘን የመጀመሪያውን ፕሮግራም እንጋብዝና ከዛ በኋላ ተመልሰን እንገናኛለን። መልካም የትንሳኤ ጊዜ